እነዚህ ቆሻሻ ተብለው የተጣሉ ጠርሙሶች ለባለታሪካችን ግን እንጀራ ናቸው። ላለፉት አስር አመታት በተለያዩ ተቋማት በሽያጭ ስራ ላይ ቆይቷል። ላለፉት ሁለት አመታት ደግሞ የወዳደቁ ጠርሙሶችን መልሶ ጥቅም ላይ በሚያውል ድርጅት ውስጥ ሰርቷል። አስፈራቸው አሪያ ባለታሪካችን ነው። የስራዬ መነሻ የሚለውን እንዲህ ይናገራል። በማርኬቲንግ ዘርፍ በሽያጭ ስራ ላይ ብዙ ስራ ሰርቼ ነበረ። ከዛ በኋላ እንግዲህ በቅርብ ጊዜ ይህንን ስራ ጀምር ያለው ማለት ነው። ይሰራባቸው የነበሩ ሰዎች እንዲህ አይነት የአፕሳይክሊንግ ስራዎችን ይሰሩ ነበር እና ስራውን ከነሱ መማር ቻልኩኝ። ከዛ ይህን ስራ እኔ ደግሞ በራሴ ብሰራው አዋጭ እንደሚሆን በደንብ ስላየሁት አሁን በራሴ ለመስራት ተነሳሽነት ኖረኝ ማለት ነው። በየአካባቢው የተጣሉ ጠርሙሶችን መሰብሰብ ፈታኝ ነው። የተሻለው መንገድ ከሆቴሎች ጋር በመነጋገር ያገለግሉ ጠርሙሶች መሰብሰብ ሆኑለታል። የወዳደቁትን ጠርሙሶች ከተለያዩ ሬስቶራንቶች ጋር ነው ኮሌክት የምናደርገው። በዶኔሽን ይሰጡናል። ለሬስቶራንቶቹ ባዘጋጁበት ሰዓት ላይ፣ በወር በሳምንት ፕሮግራም አውጥቼ ከነዛ ሰዎች ላይ ኮሌክት አደርጋለሁ። አንዳንድ ደግሞ በጎ ሰዎች ደግሞ ከቤታቸውም ጭምር ጠርሙስ አለን እያሉ ይደውሉኛል ሄጄ ከነሱ ኮሌክት አደርጋለሁ ማለት ነው። የተሰበሰቡ ጠርሙሶች በዚህ መልኩ ወደ አገልግሎት ይመለሳሉ። እንግዲህ እነዚህ የተጣምቱን ጠርሙሶች ኮሌክት አድርገን ካመጣን በኋላ ሌብላቸውን ለማጥፋት በዚህ መልኩ መዘፍዘፍ ይኖሩብናል። ከዛ ፕሮፐርሊ መራሳቸውን ስናረጋግጥ በዚህ ማቴሪያል እንደዚህ እያደረግን መፋቅ አለብን። ከዚህ በኋላ ወስደን ስኮር በምናደርግበት ምላጭ ስኮር ማድረግ ይኖርብናል ማለት ነው። እዚህ ጠርሙስ ላይ በዚህ ምላጭ በምታዩት ምላጭ ምልክት እናወጣበታለን። እንግዲህ እንደዚህ በምታዩት መልኩ ቀጣዩ ስቴፕ የሚሆነው ወደ ቀዝቃዛ ውሃ ነው የሚሆነው። ልክ ቀዝቃዛ ውሃ እንደዚህ እንደምታዩት ልክ ባረፈበት ሰዓት ላይ ጠርሙሱ መሰንጠቅ ጀምሯል። የተቆረጠውን ጠርሙስ በዚህ ማሽን ሳንድ ማድረግ እንጀምራለን ማለት ነው። በዚህ በአነስተኛዋ ማሽን የውስጡን ፓርት እንደዚህ አለሰለስ ነው። ከዚህ በኋላ የሚኖረው አጥበን ለገበያ ማቅረብ ነው የሚሆነው። በግቢ ውስጥ በአነስተኛ ቦታ ጠርሙሶችን ጥቅም ላይ የማዋል ስራ እየሰራ የሚገኘው አስፈራቸው አሁን ላይ ምርቶቹን በማህበራዊ ትስስር ገጾች ለገበያ እያቀረበ ይገኛል። ለመጠጫነት የሚያገለግሉ ከ ሁለት መቶ ብር እስከ ስድስት መቶ ብር ባለው ሬንጅ ውስጥ እነዚህን የሚያማምሩና ዘናጭ የሆኑ ብርጭቆዎችን ማግኘት ይቻላል። ለቅመማ ቅመም ማሸጋ የሚሆኑ በሀገራችን እንጨት ክዳን ተሰርቶላቸው እንደምታያቸው ደግሞ የሚያማምሩ የተለያዩ አይነት ዲዛይን ያላቸው መጠጫዎች ለገበያ እናቀርባለን። እንደምታዩ ማምረቻ ቦታ በጣም የተጨናነቀ ነው። ሱቅም ደግሞ ለመከራየት በጣም ውድ ነው። በማህበራዊ ሚዲያ ራሴን አስተዋውቃለሁኝ እና ቤት ለቤት ደሊቨር በማድረግ ሰዎች ወዳሉበት ነው እኛ እየደረስን ያለ ነው። ይህ ስራ ወጣቶች ቢሰማሩበት በቀላሉ ውጤታማ የሚሆኑበትና አዋጭ ዘርፍም ነው ይላል። በደንብ አዋጭ ቢዝነስ ራስን መቀየር የሚያስችል ለብዙዎች ደግሞ መትረፍ ምድትች ይሆንች እ አሁን ለምሳሌ ፐርማነንትሊ ከኔጋ የሚሰራ አንድ ቋሚ ሰራተኛ አለኝ በስሬ። ከጀመርኩ እንግዲህ አጭር ጊዜ ቢሆንም ሁለት ደግሞ ቴምፖራሪ መተው ስራ በጣም በሚበዛበት ሰዓት ላይ ከኛ ጋር የሚሰሩ ሰዎች እኔ የምከፍላቸው ሰዎች አሉ ማለት ነው። ስለዚህ ከኔ አልፌ ለሌሎች ሰዎች መትረፍ ትችያለሁ። ስለዚህ ወጣቶች እንደዚህ በማህበር ተደራጅተው መስራት ፍላጎቱ ያላቸው ሰዎች ይህን ቢሰሩት በጣም አዋጭ ቢዝነስ ነው። ስራውን ማሳደግና ለሌሎች ስልጠና መስጠት ቀጣይ እቅዶቹ ናቸው። ስራው ያው ፍላጎት ነው የሚፈልገው በመጀመሪያ ደረጃ። እኔም ራሴ አሁን ይህን ስራ ከገባሁበት በኋላ ያየሁት ነገር ብዙ ሰዎች አላማው እንደነበራቸው ፍላጎቱ እንደነበራቸው፣ ይሁንና የጊዜና የሁኔታ ጉዳይ እንዴት አድርገን መስራት እንዳለብን የሚለውን መረጃው ስራ አልነበራቸው ነው እንጂ ማንም ሰው መስራት የሚችለው ስራ ነው ይሄ። በቤት ውስጥ ቀለል ባለ መልኩ የግዴታ ትልልቅ ማሽነሪዎች ሳይኖሩት ቤት ውስጥ መሰራት የሚችል ነው። ስለዚህ ያ ሲመጣ እንግዲህ አስፋፍተን የመሸጫ ቦታም ወጣቶችንም የማሰልጠኛ ቦታ አድርጌ ይሄ ስራ በዚህ ተገድቦ ሳይሆን ብዙ ወጣቶች የዚህ እድል ተቋዳሽ እንዲሆኑ ነው የኔ ፍላጎት። እንግዲህ እንደምታዩ ደግሞ እነዚህም ቦሎች ለፍሩት ለሀገራችን ቆሎ ይኸው በዚህ መልኩ አቅርቦ ደግሞ ሳቢ የሆነ አቀራረብ ማድረግ እንችላለን ማለት ነው።